ሰላም ጤና ይስጥልኝ። የዕለቱን ዜናዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። አሽከርካሪዎች ድምጽ አንድ ቀን አሽከርካሪዎች ችግር መንገድ ላይ ገጥሟቸው በሚቆሙበት ሰዓት የሆነ ነገር ብሷቸው ከስራ ቢገለሉ የመጀመሪያው ተጎጂ ህብረተሰቡ ነው። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር አሽከርካሪዎችን ሁሉም ሚንከባከባቸው ሾፌሮች ብሷቸው ከስራ ቢገለሉ ተጎጂ ማህበረሰቡ በመሆኑ ሁሉም አቀል አሽከርካሪዎችን ሊንከባከብ እንደሚገባ የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ገለጹ። አንድ ቀን አሽከርካሪዎች ችግር መንገድ ላይ ገጥሟቸው በሚቆሙበት ሰዓት ነገር ብሷቸው ከስራ ቢገለሉ የመጀመሪያ ተጎጂ ህብረተሰብ ነው ሲልም አስጠንቅቀዋል። አሽከርካሪዎች ከስራ ቢገለሉ የነዳጅ መድኃኒት፣ ምግብ፣ ዘይት፣ ሸቀጣ ሸቀጥ ግብአትን ማግኘት እንደማይቻል ግብይትም እንደሚዛባ ገልጾ ማህበረሰቡ ከአሽከርካሪ ጎን እንዲቆምም አስገንዝቧል። ማህበሩ ይህን ያልተረዱ የመንግስት አካላት ግንዛቤ ኖሯቸው ግን ያስከበሩ ህገ ወጥ አሽከርካሪዎች ካሉም በህግ ይጠየቁ፣ ከዚህ ውጭ ያሉ እንቅስቃሴዎች የሚገድቡ ነገር ባያደርጉ ሲልም አክሏል። በተለይ የገቢ ውጭ ንግድ ማቋረጥ የኢትዮጵያ ኢኮኖሚ ትልቁ እንቅፋት ስለሚሆን ሎጂስቲኩም ስለሚያደርጋቸው አሽከርካሪዎች ስለሚያናጋው አሽከርካሪዎችን ሁሉ ሁሉንም አካል ይንከባከብ ነው ያለው። አሽከርካሪዎች ለኢትዮጵያ የሎጂስቲክ እንቅስቃሴ ወሳኝ አምድ ናቸው። እነሱ ከሌሎች ከሌሉ ምንም ነገር ይቆማል ሲል አስጠንቅቀዋል ማህበሩ። ስለዚህ ከህብረተሰቡ ጀምረው እስከ ላይ ያለው አካል ጥቅማቸውንና አገልግሎታቸውን ተረድቶ ተረድቶ በሚሄዱበትም ሁሉ ሊጠብቃቸው የሚጓዙትም የህዝቡ መሰረታዊ ፍላጎት ነው ብሏል። ሹፌር ተገደለ መኪና ተቃጠለ ብቻ ሳይሆን ሁልጊዜ በየቀኑ እንደ ዜና ሁሉ ሚዲያዎች ፕሮግራም ይዘው የሾፌሮችን ጉዳይ እንዲዘግቡ ተጠይቋል። ለምሳሌ ግንቦት ዘጠኝ ሃያ አስራ ሰባት የሾፌሮች ቀን አክብረን ውለናል ያለ ማህበሩ አንድ ሚዲያ አልመጣልንም። አንድ አርቲስት አልበም ሲያስመርቅ ማይክሮፎኑ ይበዛል፣ ማይክሮፎኑ አርቲስቶች የሚዘፍኑበት ሁሉም ያመጣዋል። ግን አሽከርካሪ ነው ሲለው ያመጣው ገና አሽከርካሪ ነው ሲል ማህበር ወቅሷል። የኢትዮጵያ ኢትዮጵያ ከባድ መኪና አሽከርካሪ በኢትዮጵያ ሚዲያዎች በጠቅላላ ዝኗል። አንድ ሚዲያ መጥቶ አልዘገበንም። ይህ የሚዲያ ትኩረት እንዲሰጠን ይደረግ ሲልም በአንጽቶ ገልጿል። እንደሚ የሞጠ ሰው ያለ ሚዲያ ላይ ሲዘዋወር የነበረው ውሸት ነው። የወላይታ ዲቻ ስፖርት ክለብ ስራ አስኪያጅ የተገደለው የወላይታ ዲቻ ደጋፊ የለም። የደጋፊው ማህበር ትናንት በአዲስ አበባ ከተማ በዝግ ስታዲየም ከተካሄደው ሲዳማ ቡናና የወላይታ ዲቻ ጨዋታ ጋር በተያያዘ በጸጥታ ኃይሎችና በጥይት ተመተው የተገደሉ ሰዎች ስለመኖራቸው ቆስለው ዘውዲቱ ሆስፒታልም የተገኙ እንዳሉ በማህበራዊ ሚዲያ ላይ በስፋት እየተሰራጨም ነው። በጥይት ተመተው ተገደሉ፣ እንዲሁም ቆስለው ዘውዲቱ ሆስፒታል ተገኝተዋል ተባሉ የተባሉት የወላይታ ድቻ ደጋፊዎች እንደሆኑም ነው የተነገረው። ቲግባ ኢትዮጵያ ስለ ጉዳዩ የወላይታ ድቻ ስፖርት ክለብን አነጋግሯል። የክለቡ ስራ አስኪያጅ አቶ አሰፋ ኦሲሶ እኛ አንድም የሞታብን ደጋፊ የለም ብለዋል። ትላንት ማታ ደጋፊ ማህበር አመራር ወደ ሆስፒታል ጭምር ተሰማርተው አጠቃላይ የተባሉትን ነገሮች አርጧቸል ሲል አጣርቷል ሲል ገልጿል። ለምሳሌ ዘውዲት ሆስፒታል ሰው ተመትቶ ተኝቷል ብለዋል። ሌሎቹ ነገሮች ሰው ሞቶ አለም ተብሏል። ግን አንድም የሞተው ሰው የለም። ሚዲያ ላይ ሲዘዋወር የነበረው ውሸት ነው። ዘውዲት ሆስፒታልም ሄደው የተኛ ሰው የለም በጥይትም የተመታ ሰው የለም ሲሉ ለቲግቭ ኢትዮጵያ ተናግረዋል። አቶ አሰፋው ሲሳ የሞተ ሰውም ሆነ በጥይት ተመቶ የተኛ ሰው እንደሌለ የደጋፊዎች ማህበር አመራሮች አረጋግጠዋል። ይህም ሪፖርት ልከውልኛል። በየቦታው የታሰሩ ነበሩ፣ ትናንት አስፈተዋል አስፈትተዋል ተብሏል። 2017 ዓ ም የቅድመ ምረቃ መርሃ ግብር ተማሪዎች የመውጫ ፈተና መስጠት ጀምሯል። የመውጫ ፈተናው ከዛሬ ሰኔ 22 ቀን 2017 ዓ ም ጀምሮ ለ9 ተከታታይ ቀናት ይሰጣል። ከ190 ሺህ የሚሆኑ ተፈታኞች በኦንላይን የሚሰጠው ፈተና እንደሚወስዱ ይጠበቃል። የሶማሌላንድ ፕሬዚዳንት በሚቀጥሉት ቀናት በኢትዮጵያ ጉብኝት እንደሚያደርጉም ተገለጸ። ፕሬዚዳንቱ ኢብራሂም አብዱላሂ ኢሮ ወደ ኢትዮጵያ የሚጓዙት በቀይ ባህር ጉዳይ ላይ የተፈረመውን መግቢያቢያ ስምምነት በተመለከተ ለመናገር መሆኑም ከአብ ቲቪ ዘግቧል። በጃንዋሪ ወር በ24 በኢትዮጵያና በሶማሌላንድ መካከል በቀይ ባህር ላይ የወደብ ኪራይን በተመለከተ የመግቢያቢያ ስምምነት መፈረሙም ይታወሳል። ስምምነቱ የፈጸሙት ደግሞ የቀድሞ ሶማሌ ፕሬዚዳንት ሙሴ ቢሂ ሲሆን በስምምነቱ መሰረት ሶማሌላንድ ለኢትዮጵያ በኤደን ባህር ሰላጤ ለአምሳ አመት ወደብ ለመከራየት ፈቃደኛ ፍቃደኛ ስትሆን ኢትዮጵያ ደግሞ ለሶማሌላንድ እውቅና ለመስጠት መስማማቷን በስፋት መገለጹ ይታወቃል። አንድ የሶማሌላንድ ባለስልጣን ለቲቪ ለቴሌቪዥን ጣቢያው እንደገለጹት ፕሬዚዳንት ኢሮ ወደ አዲስ አበባ የሚያቀኑት በዚህ መግቢያ ስምምነት ላይ ከጠቅላይ ሚኒስትር አብይ ጋር ለመነጋገር መሆኑንም አስረድቷል። ስምምነቱን አሁን ያለንበት ደረጃ ከኢትዮጵያ ባለስልጣን በኩል ለመስማማት መፈለጋቸውን አስረድተ ሶማሌ ላንድ ዓለም አቀፍ ቁነት ለማግኘት ስ የምትፈልግ በመሆኑ ይህ ስምምነት እንዲቀጥል ፕሬዚዳንቱ ማሰባቸው ባለስልጣኑ አስታውቋል። ይህ በእንዲህ እንዳለ የሶማሌ መንግስት እኚህ ፕሬዚዳንት ወደ አዲስ አበባ የሚያደርጉት ጉብኝት እንዲሰረዝ ለኢትዮጵያ መንግስት ማሳሰቢያ መስጠቱም ይታወሳል። ለማሳሰቢያው ፕሬዚዳንት ጉብኝቱን የሚያደርጉ ከሆነ ደግሞ ከፍተኛ ባለስልጣን አቀባበል እንዳይደረግላቸው ጠቅላይ ሚኒስትሩን ከመሳሰሉ ባለስልጣን ጋር እንዳይገናኙ መግለጹንም አይዘነጋ። አምስት መቶ ሀያ ስምንትኢትዮጵያውያን ከሳውዲ ወደ ሀገራቸው ተመለሱ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የበነበሩ ሶስት ሺ አምስት መቶ ሀያ ስምንት ኢትዮጵያውያን ባሳለፉ ነውሳምንቱ ወደሀገራቸው ተመልሰዋል በሳምንቱ ውስጥበተደረገው ዘጠኝ ዙር በረራየተመለሱ ውስጥ ሶስትሺ ሁለት መቶሰላሳ ስድስት ወንዶችና ሁለት መቶ ሰባ ስድስት ሴቶችና አስራ ስድስት ጨቅላጸነት ሲሆን ከተመለሶቹ መካከል ሰማኒያ ስምንት እድሜያቸው ከአስራ ስምንት አመት በታች የሆኑ ታዳጊዎች ይገኙበታልበአራተኛው ዙር በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ በሚገኙ አምሳሺ ዜጎች ለመመለስ ታቅዶ ከመጋቢት ሶስት217 ጀምሮ በይፋ መጀመሩ ይታወቃል። በዚህም እስካሁን 42924 ኢትዮጵያን ወደ ሀገር መመለስ ተችሏል። ሚኒስቴር መስሪያዊቱ ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራም በትኩረት እየሰራም ይገኛል። ወደ ውጭ ዜና እንገባለን። ሱዳን የጦር አውሮፕላኖቿን ወደ ኤርትራ ማስገባቷ ተገለጸ። የሱዳን ተፋላሚ ፈጥኖ ደራሽ ኃይል የጀኔራል አልቡርሃን መቀመጫ በሆነ ፖርት ሱዳን ላይ ባለፈው ወር ተደጋጋሚ የድሮን ጥቃት ማድረሱ ይታወሳል። ይህንም ተከትሎ የጀኔራል አልቡርሃን ጦር ኃይል የጦር ኃይሎች የጦር አውሮፕላኖች እንዳይመቱበት ወደ ኤርትራ ማሸሹ ና ማዳ ማሰር የተሰኘው የሱዳን ሚዲያ ዘግቧል። አንድ የሱዳን ደህንነት ኃላፊ ለዜና አውታሮች ሲናገሩ በፖርት ሱዳን የነበሩ የጦር አውሮፕላኖች ሙሉ በሙሉ ወደ ኤርትራ አውሮፕላን ማረፊያ ውስጥ እንደሚገኙ አስረድተዋል። ፈጥኖ ደራሽ ኃይሉ እያደረገ የነበረውን የድሮን ጥቃት ማስፈራሪያ የአልቡርሃን ጦር ኃይል አውሮፕላኖችን ወደ አስመራ ከወሰደ በኋላ በአሁኑ ወቅት በዚያ በዚያው ጥገና እየተደረገላቸው መሆኑንም ዘገባው ጨምሮ ገልጿል። የፈጥኖ ደራሽ ኃይሉ ዋና አዛዥ መሐመድ ሀምዳን ባሳለፍነው ሳምንት በሰጡት መግለጫ የአልቡራን ጦር ከኤርትራ ድጋፍ እንደሚያገኝ መግለጻቸው ይታወሳል። እንዲሁም የሱዳን ጦር ኃይል ምንም የጦር አውሮፕላን የለውም ሲሉ የተናግረውም ነበረ። ኮንጎ ዲሞክራቲክ ሪፐብሊክ ሩዋንዳ ከማዕከላዊ የአፍሪካ ኢኮኖሚ ማህበረሰብ ለቃ በመውጣት የክልሉን ቀውስ እያባባሰች ነው ስትል ወቀሰች። ስምምነቶቹ መተዋይ በተጠያቂነት የመጀመሪያ ምልክት ላይ ሂደቶችን ማገድ ክልል ላይ መረጋጋትና ባለ ብዙ ወገን ግንኙነት ስጋት ውስጥ ይካትታል ሲል የኮንጎ መንግስት ገልጿል። ኪንሻሳ በተጨማሪም ኪጋሊ በሀገሪቱ መስራቃዊ ክፍል ያለውን ግጭት ታቀጣጥላለች፣ እንዲሁም ኤም 23 አማጽያን ትረዳለች ስትል ተገሳለች። ሩዋንዳ ሀገር እነዚህን ክሶች ታስተባብላለች። ኮንጎ ዲሞክራቲክ ሪፐብሊክ የሩዋንዳ ወታደሮች ከግዛቷ በአስቸኳይ እንዲወጡም ጠይቃለች። መርከቧ ወደ ጋዛ እንዳትገባ ለጦሩ ትእዛዝ አስተላልፍ ያለው እስራኤል በእኛ የሚደርሰው በፍልስጤማውያን ላይም ከሚደርሰው ከሚደርሱ አይበልጥም። አክቲቪስት ግሬት ስተንበርግ የእስራኤል መከላከያ ሚኒስተር ታዋቂ አክቲቪስት ግሬት ስተንበርግ ይዛ የመጣችውን የእርዳታ መርከብ እንደማያሳልፍ ገለጸ። ሚኒስተሩ እስራኤል ካል ካትስ መርከቧን ወደ ጋዛ እንዳትገባ ለጦሩ ትእዛዝ አስተላልፍ ያለው ብለዋል። ካትስ ለአክቲቪስት ለአክቲቪስቷ ወደ ጋዛ ስለምናትገባ ስለማትገቢ መመለስ የተሻለ ነው ሲሉም ተናግረዋል። የአየር ጥበቃና የአየር ንብረትና የአካባቢ ጥበቃ አክቲቪስት የሆነችው ተንበርግ በበኩላ በፍልስጤማያ ላይ እየደረሰ ያለውን በደል ማስቆን ግዴታ አለብኝ ብላለች። ለፍልስጤማያን ያላትን አጋርነት በተደጋጋሚ እያሳየችው አክቲቪስቷ ልንሞትም እንችላለን ያለች ሲሆን፣ ነገር ግን በእኛ ላይ የሚደርሰውን በፍልስጤማያን ላይ ከሚደርሰው አይበልጥም ስትልም ተናግራለች። ጦር ምርኮኞችና በአስክሬን ልውውጥ ሩሲያና ዩክሬን ውዝግብ ውስጥ ገቡ። የሩሲያ ባለስልጣናት በፍሪጅ ውስጥ የተቀመጡ አስራ ሁለት አንድ ሺ ሁለት መቶ አስራ ሁለት ዩክሬናዊ ወታደሮች አስክሬን ዛሬ ለጋዜጠኞች አስጎብኝተዋል። ይህ ጉብኝት ለማድረግ የወሰኑት በሁለቱ ሀገራት መካከል ለሚደረገው የምርኮኞች ልውውጥ ዝግጁ መሆናቸውን ለማሳየት ነው። ከሩሲያ ተደራዳሪ ቡድን መካከል አንዱ የሆኑት ሌተናል ጄኔራል አሌክሳንደር ዚሮን በጉብኝቱ ወቅት ሲናገሩ በኢስታንቡል ባደረግነው ስምምነት መሰረት ለመጀመሪያውን ዙር የሞቱ የዩክሬን ወታደሮች ለማስረከብ ማስረከብ ዝግጅት እነዚህ ወታደሮች ማቀዝቀዣ ባለው የጭነት መኪና ውስጥ ያስቀመጠን ሲሆን ከዩክሬን በኩል በተመሳሳይ ዝግጅት ሲደረግ የፈለጉ ቦታ እናረስ አለን ብለዋል። የሩሲያ የውጭ ጉዳይ ሀገርና ጋዜጠኞች በተገኙበት በሰጡስ መግለጫ ጨምረ እነዚህ ዝጉጅ የሆነው አስ አንድ ሺ ሁለት መቶ አስክሬኖች መሆናቸውን ገልጸው የአብዛኙ ማንነት መታወቁም አስረድተዋል። አስክሬኖቹ የት ቦታ እንደተገኙም የሚገልጽ መረጃም ማያያዛቸውንም ገልጸዋል። በሁለቱ አገራት መካከል የእስረኞች ልውውጥ ለማድረግ የታቀደው ትናንት ቅዳሜ ነበር። ቢሆንም የሩሲያ ባለስልጣናት ይህ እንዳይሆነ የዩክሬን እንቅፋት መፍጠሯን አስታውቀው ነበር። ይሁንና ዩክሬን የጦር ምርኮኞች ልውውጥ አስተባባሪ ኮሚቴ ይህ እንደማይቀበለው ገልጿል። ኮሚቴው እንዳለው በኢስታንቡል ስምምነት ላይ የሩሲያ ለልውውጥ የምታቀርባቸውን የዩክሬን የጦር ምርኮኞች እና አስክሬኖችንም ማንነት በግልጽ ሰፍሮ ነበር። ይሁንና አሁን ለመላክ እየተዘጋጀ ያለችው ምርኮኞች፣ አስክሬኖች ሌሎች መሆናቸውን ማስረድቷል ሲል ስርኪ